ድምጻዊ አንዱ አለም ጎሳ ለሶስተኛ ጊዜ ዛሬ ፍርድ ቤት ቀረበ። ዛሬ በነበረው ችሎት ቀነኒ በየዕለቱ ትጽፍ በነበረው ማስታወሻ ላይ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ጠበቃው ተናግሯል። ሞዴል ቀነኒ አዱኛ በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ሕንፃ ላይ ነዋሪ የነበረች ስትሆን መጋቢት አንድ ቀን 2017 ዓመተ ምህረት ከሌሊቱ አስር ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን መናገሩ ይታወሳል። ህልፈቷን ተከትሎ በፖሊስ ቁጥጥር ስር የዋለው ድምፃዊ አንዱአለም ጎሳ በዕለቱ አብሯት እንደነበርም ይታወቃል። ከህልፈቷ ከሰዓታት በፊት ቀደም ብላ ከሳምንት በኋላ ለምታከብረው የሀያ አምስተኛ ዓመት የልደት በዓሏ የተለያዩ ፎቶዎችን ስትነሳ በማህበራዊ ሚዲያ ላይ ተንቀሳቃሽ ቪዲዮዎችን ስታጋራና እጅግ ደስተኛ መስላ ስትታይ ነም የአንዱ ዓለም ጠበቃ ታዲያም የበኩሉን ሐሳብ አንስቷል። የቀነኔ ዲያሪ እሱ ጋር እንዳለም ጠቅሶም፣ ቀነኔ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ተናግሯል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም አንዱ ዓለም የዋስ መብቱ ሊጠበቅም ይገባል ብሎ መከራከሩም ተነግሯል። በተጨማሪም አንዱአለም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል በማለት ጠበቃው መጥቀሱ ነው የተነገረው። ፍርድ ቤት የሁለቱም ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት መቅጠሩ ነው የተነገረው በዛሬው ፍርድ ቤት ውሎ ላይ ከተጠርጣሪው ወገን በተነሱ ነጥቦች ላይ የተወሰነ ነገር ልበል በማለት ሰዋድ አህመድ ሐሳቧን አስቀምጣለች ቀነኒ ራሷን ለማጥፋት ስለመሞክሯ በተደጋጋሚ ዲያሪ ላይ ጽፋለች። ዲያሪው እጅ ላይ ይገኛል የተጠርጣሪው ጠበቃ የተናገረው ሐሳብ ላይ እንዲ ብላለች። ይህንን ጉዳይ አሁን ባለበት ደረጃ ማስረጃ የሚያሰባስበው ፖሊስ ነው መረጃ ካለ ለፖሊስ ነው የሚሰጠው። እቺ የዲያሪ ወሬ ሰሞኑን ውስጥ ለውስጥ ስትነዛ በመቆየቷ ብዙ አልተገረምኩም ነበር። ነገር ግን ማስረጃ የሚቀርበው በፖሊስ ነው። ከየት እንዴት እንደመጣ በማይታወቅ ወሬም ራሷን አጥፍታ ነው የሚል ድምዳሜ ላይ ቢያንስ በሚዲያ ሲወራ የቻሉትን ያክል ሰው ለማሳመን በሚያደርጉት ጥረት ውስጥ የችሎት ሂደቱን ሁሉም እየጣሱ ነው በሚል ሐሳቧን ማስቀምጣለች። ሁለተኛም ራስን ለማጥፋት መሞከር ልምድ አይደለም። ካለሁበት ህይወት የማምለጫ ብቸኛ መንገዴ ሞት ነው ብሎ እንዲያስብ የሰው ልጅ ከፍተውንም ጋንም እናስገባለን። በጣም ቀላል ነው። ያኛውም ተዘግቷል። ዘዱ በዚህ መንገድ ማለት ነው። በጣም ራስ ይቅርታ አድርግልኝ። እኔ አንድ ነገር ልንገር፣ ሶሻል ሚዲያ ላይ ከሷ በላይ በጣም በግልጽ ወጥተው በጣም ቆሻሻ ሆነ ንግግር በሃይማኖትም ብትል በማህበረሰብ ደረጃ ብትል፣ በጣም ብዙ ንግግሮችን በጣም ከኛ ከባህላችን ውጭ የሆኑ ሰዎች አሉ። እነሱን ለማጥፋትስ ምን ያህል እርምጃ እየሄዳችሁ ነው ወይ? እሷ ነው እሷ ካፏ መጥፎ ነገር አይወጣም። ሰዎችን አትሳደብም። ሴቶችን አታንቋሸሽም። አረብ ሀገር ያሉ ሴቶችን በጣም በወረደ እንትን ቃላት አትናገርም። በጣም ብዙ የማዳም ቅመሞች ናቸው የሚከተሏል። በጣም የማዳም ቅመሞችን አርክሰው አንቺ ገረድ እያሉ አንቺ ቆሻሻ አንቺ ድስት ፈቅፋቂ እያሉ የሚናገሩ ሰዎችን ዝም ብለን፣ ለእህቶቻችን ክብር ያለን ከሆነ ኦኬ፣ እህቶቻችን መጥፎ ነገር እንዳይመረዙ የምንፈልግ ከሆነ እነዚህ ሰዎችን ለምንድን ነው ልናጠፋ አንፈልግም? ወይ እሷ ብቻ ነው የታየችን እዚህ ሶሻል ሚዲያ ላይ? እኔ እንደኔ እምነት ነው የምነግር ሰው በፈለገው መልኩ ሶሻል ሚዲያውን ከተቆጣጠረ አቅም ካለው ማንም ሰው ይከተለው መብቱ ነው። በቃ እኔ የራሴ ማንም ሰው ግን ደግሞ አይደለም። ትውልድን የሚያበላሽ ከሆነ ትውልድን ወደ መጥፎ ነገር የሚወስድ ከሆነ የቤተሰብ ሚስጠር፣ እሺ ዜዱ አዳምጠኝ፣ ዜዱ አዳምጠኝ፣ የቤተሰብ ሚስጠር ሚዲያ ላይ የወጡ የሚያሰጡ ከሆነ እኛ ባህላችን የማይፈቅድ ነገር፣ ስህተት ሲደረግ የሚጠይቅ ሰው ከሌለ እኛ ጠይቀን ጠይቀን ዝም ስንባል እንደዚህ አሁን እንደሚፈጠረው ነገር ሊፈጠር የሚችሉ ነው እንደምታዩት ነው፣ ራስ የቤተሰብን ፎቶ ዘግዝቀው የቤተሰብን ፎቶ አውጥተው እያጋለጡ ያሉ ሰዎች መጨጠፋቸው አልጠፉም። ያ እኖ ነው። ከእነሱ ጋር እኮ እየታገል ነው። ግን ደግሞ በዚህ በኩል ደግሞ በጣም ነውር ነገር ነው። የቤተሰብ ሰማ ዜዶ አዳምጠኝ። እሺ ዜዶ አዳምጠኝ እዛ ገብታ ስለ እናቷ ከፍ ዝቅ የምታረግ ብዙ ሴቶችን አይተናል። ቤተሰብን ከፍ ዝቅ የሚያደርጉ ብዙ ልጆችን አይተናል። እንደዚህ አይነት ነገር ሲደረግ የእውነት እናንተ ሐቢባን የምትደግፏት የምትወዷት ከሆነ ለምን ተውይ ምናምን አትሏት? አሁን እንደዚህ አይነት ነገር ከተፈጠረ በኋላ ማትመጣ ከሆነ ያ ማትመጣ ከሆነ ሄዳ ሌባ ሌባ በሉ። እንደዚህ አይነት ነገር አለ እንዴ? ማን ቀጥቅቶ በሰራው ከተማ ተማራ ተማራ ባጫ አንድ ጊዜ ተማራ ነው አይደለም። ባጫ አንድ ጊዜ አይውል ማን ቀጥቅቶ በሰራው ከተማ ማን ይፈለጭበታል? ካልመጣ መጣ ሄዱና ሌባ ሌባ በሉት። እንደዚህ ይደረጋል እንዴ? እናንተ ይሄን ይሄን ነገር አስተካክል ለምን አትሏትም? ይሄ ነገር ከመፈጠሩ በፊት እንደዚህ አይነት ነገሮች እንዲስተካከሉ አብሮ አይ ይሄ ነገር መስተካከል መከላከል አለበት ነው እንጂ ከሚዲያ መጥፋት አለበት ተብሎ በሁለት ቀኑ በሶስት ቀን ውስጥ ሶስት አካውንት ማዘጋት ይሄ አግባብ አይደለም። ነው በቃ እኔ ሰው ከተከተለኝ እኔ ወላሂ ነው የምላቸው አንድ ነገር ነገር እራስ ማንም ሰው በምን በፈል በፈልገው መልኩ እዚህ ሶሻል ሚዲያ ላይ ተጽዕኖ መፍጠር ከቻለ ያድርግለት የምለው ነው። በዛ ሰው መመቀኛ አልፈልግም። በቃ ያርግልን ግን ህዝብን በሚጠቅም መልኩ ነዋ። ስማ ዜደው ህዝብን በሚጠቅም በጥሩ ነገር ነዋ። እሺ፣ ለምንድን ነው የሁሉ ሰው የተነሳባት? ኦኬ ስማ ዜድ ለምንድን ነው የሁሉ ሰው ተነሱባት? አካውንታውን ያቀጠሉ። እኛ ጋ ሰው ዝም ብሎ እኛ የምንለው ሊከተል ይችላል በሚያየው ነገር በቃ የራሱን እንትን ወስድ ነው ከኛ ጋር ራስ የተጠየቀውን እስኪ አንተ አንድ ሰው ረድተሃል፣ አንድ ሰው አሳክመሃል፣ እስኪ እሷን ያህል ምን ሰርተሃል? ሽ ምን ሰርተሃል? ሌቦቹ ናቸው አሁን ሌቦቹ። እኔ አንድ ነገር ልጠይቅሽ ሐቢባ አንደኛችሁ አውሮ ዘጠኝ ሰው ጋር እንዴት ዘጠኝ ሴት ጋር እንዴት ከሴት በተለይ እንትን ነው የሚፈልገው። በቃ ይሄ ግርግር ምናምን የሆነ ሰው አጀንዳ አድርጎ ምናምን ግርግር መፍጠር ነው የሚፈልገው። ራስ ጥሩ አይደለም። በቃ እንደዚህ አይነት ነገር ላይ መውጣት። ኖ፣ ኦኬ፣ ስማ ልጅ ዜዶ፣ ሌሎቻችሁ ምታርጉ እኔ ሌላ ነገር እንዳታናግሩኝ። ዜዶን ስለማውቀው ነው የመጣሁት። ግን አሁንም የምነግርህ እንግዲህ ከእሷ ጋር ከዚህ በኋላ ሰላማዊ ንግግር አይኖረንም። ገጥመናል እዛ ሴት ትንጣ ይዛ አካውንት እኛም እየጠበቅናት ናት። ነው የምታሸንፈው አይመስለኝም። እኔ እኔ በጣም ነገሮችን በደንብ በሩቁ ማየት ይችላሉ። ግን አታሸንፍ። ይሄ ጥሩ አይደለም። ኖ ኖ ችግር የለውም እሱን ለእኛ ተው። ገጥመናል እየጠበቅናት ነው ይዛ ትምጣ። ከዛ ውጭ ግን ለህዝብ የምትሰራ ከሆነ እኔ ከዛሬ ጀምሮ ከሀቢባ ጎን ነኝ። ምክንያቱም ሀቢባ ምንም ያው ራስ አንድ ነገር እኔ ሀቡን አንተ ማሸነፍ የምትችለው ሀቡ በላይ ሰርተ የታመሙትን አሳክመ ለተጎዱት እኔ እኮ አዳምጪኝ። እኔ አሁን አንተ ምን አርጋል ምናምን እንደምትሉኝ አዳምጪኝ። ስበጣትናእኔ ህዝብን እረዳለሁ ብያን መጣም አዳምጪኝ። ህዝብን እረዳለሁ ተረጋጊያ፣ አዳምጪ መጀመሪያ እኔ ህዝብ እረዳለሁ ብዬ አልመጣሁም ገባሽ እሷ ግን እረዳለሁ ብላ መታ ሀያ አራት ሰዓት ቲክታ አዳም ጫቆይ አዳም ህዝብን የምትረዳ ከሆነ ህዝብን ታክብር ነው የምልሽ አንቺ የሚውት አድርግ እኔ ከዜዱን ስለማውቀው ነው ከእሱ ጋር ማወራው ህዝብ ከሆን የሚከተል ታዳ አካውንቷን እንዴ ከኛ ጋር ሆኖ ህዝብ ሊያዘጋው ቻለ ሁለት አካውንት አንድ ሚሊዮን ፎሎወር ያለ እንዴእሱ ራሱ አንትን ንበአንተ ሪፖርት ስላደረግ አይደለም በራሱ አንተ ነው የተዘጋው እሱ አዎ የዛሬውን በራሷ ነው የተዘጋው፣ ወደፊት የሚዘጋውን በራሷ ነው። አሁን ምቀኝነት ልንሰራላ ለአንተ ይህን ያህል በምቀኝነት የተጠቀሰራአገረበሉ እህታችሁን ልታበረታቱ፣ እህታችሁ አንገቷን እንዳደፋ ሶሻል ሚዲያው ላይ ትልቅ ተጽዕኖ እንድትፈጥር ማድረግ አለባቸው። እኛ በእንደዚህ ነው ምርት ያይ ፈጥራ አለች እኮ ተጽዕኖ ፈጥራ። ያው እንግዲህ እያየን ነው ውጤ ና ሲጀመረ፣ እሷ ለማንም የምትበግር ሴት አይደለም። ችግር የለውም። እናንተም ሄዱ ባመናችሁበት፣ እኛም ባመንበት እንሄዳለን። እንግዲህ ገጥመናል፣ እናያለን ምንም ማድረግ አንችልም። ምክንያቱም በፊት ነበር እናንተ ሲጀመር ለእሷ የምታዝኑላት ቢሆን በፊት ነበር የምጠይቋት፣ በቃ ሀቢባ እንደዚህ አይነት ነገር አስተካክይ፣ ሕዝብ ችግር ያለበት ሰው የሚሳደብ የሚጠይቅ ጥያቄ ያለው ሰው አስተካክይ። አንድ ሰውን ዋሽታችሁ ነው እሷን ለመውደድ ራሱ ሀቢባ ትሰማለች። ሀቢባ እስኪ እናንተ ግቡና የሆኑ ነገር ብሏል። ምን ልበና ጥፋት እኔ ነው ብሎ። አሁን ብዙ ጊዜ እኛ ወንዶች ላይ ትኩረት እናድርግ። ዝ ነው ሊያወራት የፈለገው ለደቡብ ልጅ ኒቀት ስለሆነ ስላለው ማለት ዛ ነው። ይህን በደንብ በዚህ እንዲትወስሉኝ ይፈልጋል። ሌላው አሁንም፣ እነ ራስ፣ እነ እዮዳብ፣ ሌሎቻችሁ በሀቢባ ላይ የተነሳችሁ ሰዎች ይሄ መንገድ አያስኬዳችሁም፣ በፍጹም አያስኬዳችሁም። አንድ ይሄ ከፖለቲካ አገናኝታችሁ የመጣችሁት ይሄ በጣም አስነዋሪ ነገር ነው። ሰዎች ሰዎች የሚከተሉበት ምክንያት አላቸው። በቃ ሰዎች የሚከተሏቸው ዝም ከመሬት ተነስተው አር የሆነ የሚጠቅም ነገር ይዘው ስለመጡ ብቻ ነው። ሰዎች የሚከተሏቸው እኛ የሚጠቅም ነገር ይዘን የምንመጣ እኮ እንደ እሷ ሶስት ሺህ ሰው ይከተላል አለ እኛ በእሷ ያክል የሚጠቅም ነገር ይዘን ስላልመጣን ብቻ ነው። ሰዎች ከሷ በታች አድርገው ማለት ከእሷ የበታች ሰዎች የሚያዩ የሚከተሉ ትንሽ ሰው የሚከተላል አለቅ። ይሄ ደግሞ ሊያስቀናን አይገባም። እህታችን ናት ሐቢባ ልናበረታታት ይገባል። ልናበረታታት ይገባል። እህታችን ናት በቃ እሷ ብቻ ሳይወጥተውን ሌላም እንደ እሷ አይነት እህቶች ከመጡ እናበረታታቸዋለን። ስህተት ከሰሩ ደግሞ ይሄ ነገር ስህተት ነው ብለን ከስህተታቸው እንዲታረሙ እናግዛቸው፣ አለቀ እንጂ እነሱን ከሚዲያ አትፍተን እኛ ምንም አይነት ተጽዕኖ መፍጠር አንችልም፣ አቅሙም የለንም። አየን እኮ በቃ አንዴት ትሞክራለህ፣ ያ ነገር አዋጭ ካልሆነ የራስን የሆነ ነገር ነው መፍጠር ያለን። ገብቷል? የመጀመሪያው አካውንት አዘጋጁ። ሁለተኛ አካውንት አዘጋጁ። ዛሬ ሶስተኛ አካውንት ከፍታ ሶስት ሺህ ሰው በስርዓት እየተከተላት ነው ያለው። ይሄ ማለት እሷን ከቲክቶክ ላይ ማጥፋት አችልም ማለት ነው። በሌላ አማርኛ ሌላ ሀሳብ ነው ማምጣት ያለብን። ሰዎች እሷን የሚከተሉ ሰዎች አንተ ጋር መጥተው እንዲከተሉ ጥሩ ሀሳብ ይዛ መምጣት ነው ያለብን። ከላስ እኔ ይህንን የምፈልገው ወንድሜ ራስ ይወዳም ያው ግርግር ይፈልጋል። ሰዎች እንዲከተሉት የሆነ ሰው ፎቶ ለጥፎ ምናምን ነው ማለት ነው። ኦኬ፣ ችግር የለውም ለምን እንደሸፈንክለት አንተ ታውቃለህ። እኔ ደቡብን ንቆየት መድረስ አይቻለሁ ይህ ጥንብ አንብብ ከታች አውርደክ ምንም አሽለጥለጠ ከታች አውርድና ያው ጥንብ ደቡብ እያለ ነው እየተሳደበ ያለው ደቡብን ንቆየት የሚደረስበት ቦታ ደቡብ ሀምሳ ስድስት ብሔር ብሔረሰብ የሚኖርበት ነው እኔ እንደማይንቅ ስለማውቅ ደቡብን እየጻፈ ነው ገብተኪ ገብተ ማየት ይችላል አንቺ አማራ ነኝ ብለሽ ስለምትናገሪ ደቡብ ነሽ ብሎ ለመናገር ፈልጎ ነው። ግልጹ እናውራ ከተባለ ማለት ነው ከታች የሚጽፉትን ታሁን። የአማራነት እኔ ቤዝ እነሱ አይሰጡኝም። እኔ ደቡብ ነኝ አልኩሽ እኮ እሱን እነሱ አይሰጡሽም። ግን እሱ እንደዛ ለማለት ፈልጎ ነው የሚመስለኝ። አትሸፋፍንለት። አሁን ስለ ሐቢባ እናውራ። ሐቢባ ምንም በደል ኦልክ እንደው ክፉ ነገር እንኳን የሰራችው ቢኖር ማለት ነው ቢኖር እኔ ጌስት ላይ እንኳን ቤቷ ገብቻ አላቅም። ጥንበል ካም ስራ የሰዎችን ነፍስ አድናለች ህይወት አትርፋለች። የታመሙ ሊሞቱ የደረሱ ብዙ ሰዎችን አድናለች። ትናንትና ህፃን ልጅ የሚሞት ህፃን ልጅ የሶስት ወር ልጅ ቁጭ ብላ እየሰበሰበች ነው። ምንም ፍትሃዊ ሰው ናት ስለሚቀኑባት ቁጭ ብለው እኮ ማለት ነው። እግዚአብሔር ምስክሬ ነው። ዜዶ የሚሰጣትን ግብት ቁጭ ብለው ይቆጥራሉ። ሰው ወዶ ሀብታም ለሰጠው ደሀ ቂጡን ያካል አየህ። ቅናት ነው። ምንም ነገር የለም። ቃንታው ነው። ምንም ነገር የለም። ቃንታው ነው። ፖለቲከኛ አታስገባም። ኢትዮጵያዊ ናት። የታመመ ሰው ትረዳለች፣ ታግዛለች። ኢቨን እንኳን ላስታውሳችሁ፣ ከዚህ በፊት ብር እንኳን የሆነ ሰው ዕቃ ገዝቶ ጊፍት ሰጥቷት እንኳን ማለት ነው ያ ሰው ደሃን ሲበድል ፊት ለፊት ነው ነይ ደሃን በድለሻል ብላ ከሱ አካውንት ያዘጋሉ። ሰማኒያ ስድስት ብሔር ብሔረሰብ ከሷ ጎን ነው ያለው። ሐቢባ ሰላም፣ እኔ ልጠይቅሽ፣ ኢትዮጵያዊ ከሆነች ትክክለኛ ኢትዮጵያ ልጅ ከሆነች ስለዛ አንድ ሴትን ልጅ ለማጥፋት በዚህ ደረጃ ከተነሳችሁ ሁላችንም ሴቶች ከእሷ ጎን መቆም አለብን። ኦኬ፣ ምንም ያጠፋችሁ ጥፋት የላትም በዚህ ስንት ተሳዳቢ አለ አይደል እንዴ? ስንት እናትን የሚሳደባ አለ አይደል እንዴ? ለምን ያንን ሰው ተሯርጦ አይዘጉም? ምንድን ነው በደሏ? ምንድነው ጥፋቷ? በዚህ ደረጃ ሴት ልጅ ላይ የተነሱባት እሷን ለማጥፋት ማጥፋት አይቻልም? ወንድ ከሆነ ገብተው ይወያዩ፣ ይሄን አድርገሻል ይበሏ። ግን ሪፖርት እያደረጉ በእኔ ልጠይቃት። ያው አሁን በዚህ ጉዳይ ገጥመናል፣ እንግዲህ ይለየልናል። ግን እኔ ልጠይቅ። ሰላም እሷ ኢትዮጵያ ንስት ከሆነች ትክክለኛ ኢትዮጵያዊ ከሆነች ከዘር ከሴራ ምናምን የጸዳች ከሆነች ኢትዮጵያ ውስጥ እኮ በንጹሀኖች ከፖለቲካ ውጭ የሆኑ እኮ በድሮም በምናምን በመሳሪያ ሲጨፈጨፉ የሰራችው ቪዲዮ ካድ ላንጭ እናሳይ ከምንም ከፖለቲካ ውጭ የሆኑ ዜጎች ሲገደሉ ሲጨፈጨፉ ቪዲዮ የሰራችበትን ቪዲዮ አንጭና ሳይ ሰው ሁሉ ድምጽ እየሆነች ነው። ለታገተ ሰውለታለእ ላይ በቃ ኢትዮጵያዊ ናት። የተቸገረ፣ የታመመ፣ የተዘረፈ በወንዶች ቁጭ ብሎ ወንዶች የሴትን ብር የሚዘርፉትን እሱን ተይው፣ እሱን ተይው። ማንዘራፊ እንደሆነ ማንዘራፊ እንደሆነ እያየን ነው። ተረጋጊ፣ እሱን ወደ ሌላ ነገር ውስጥ አትግ፣ እሱን ለእኛ ተይው። ሰላም ጤና ይስጥልኝ ውዴ ሸዋ ኢትዮ ተከታታይ ቤተሰቦች፣ እንደምሰነበታችሁ ሁላችሁም የሰው ዘሮች በሙሉ ባላችሁበት በዓለም ዳርቻ ሁሉ ሰላም፣ ፍቅር፣ አንድነት የሰፍንና የበዛላችሁ ይሁን እያልኩኝ ዛሬም ወደ እናንተ ብቅ ብያለሁ። ውድ ቤተሰቦቼ ውድ ቤተሰቦቼ ቪዲዮን ላይክ፣ ሼር እያደረጋችሁ ለሌሎች ተደራሽ አድርጉት። እኔ እዚህ ጋር አበቃለሁ ማለት ነው። መልካም ሁሉ እመኝላችኋለሁ። በርቱ፣ ጠንክሩ፣ ፍትህ እያላችሁ ትናንት በሆነው አዝናችሁ ነገ ለሚሆነው አስባችሁ ለራሳችሁም ለራሳችንም ፍትህ እያልን ዛሬም መጭኋችንን አለማቋረጥ ትልቅ ውጤት ስላለው መቼም እግዚአብሔር አንድ ቀን ይፈርዳል። የእናቶቻችንን በአንድ ቀን ያብሳል። የህዝብን ቁጣ አንድ ቀን ይሰማል። እናምናለን ና አሁኑ ፍትህ እያላችሁ መጫዋችሁን ዛሬ ፍትህ ባናገኝ፣ ዛሬ ፍትህ ባናይ ስንጮህበት የነበረው ነገር ፍሬ ባያፈራም መጫኋችን ግን አይቋረጥም። ምክንያቱም ነገም አደጋው አይቋረጥም፣ ነገም ችግሩ አይቋረጥም። ስለዚህ መቼም ሰው ዝም ብሎ አይሞትም አይደለ? ምላሹ ምንም ይሆን ምንም መጮሁ ግድ ይላል ማለት ነው። እና እግዚአብሔር አምላክ እንግዲህ አንድ ቀን እንደሚፈርድ መርሳት የለብንም ማለት ነው። ተስፋ ያለን ሁሌም እግዚአብሔር ነው። እና እጅግ እጅግ እጅግ እኔ እውነት እያፈርኩ እና እያዘንኩ ጭምር ነው ይህን ስላችሁ ማለት ነው። እግዚአብሔር አምላክ መልካሙን ነገር ያብስረን። ሰላም ቆዩልኝ።